ጠራስጥልን ክቡራን ተመልካቾቻችን ይህ የኢትዮጵያ የተሰኘው ሳምንታዊ ቴሌቪዥን ፕሮግራማችን ነው። በዛሬው ፕሮግራማችን ትንሽ ለየት ያለ ፕሮግራም ይዘንላችሁ ቀርበናል። እንግዲህ የኢትዮጵያ አየር መንገድ የጥገና ክፍል ተደራሽነቱንም ዘመናዊነቱንም እጅግ ከለት ከለት እያሳደገ ይገኛል። የአውሮፕላን ጥገና አገልግሎት መስጫ ሀንጋርን የሚመሩት እዚያ አብረውኝ ይገኛሉ። የአውሮፕላን ቤዝ ሜንተናንስ ዳይሬክተር የሆኑት አቶ ዲበኩሉ ጥዑ መልሳን አብረውኝ ይገኛሉ። አቶ አብዲ በኩሉ እንኳን በደህና መጡ እያልኩ ፕሮግራሜን ጀምራለሁ። እንኳን ደህና ቆይ። በመጀመሪያ እንኳን ደስ አለዎት። እንግዲህ ከብዙ ድካም በኋላ ነው ይሄን የሚያክል አገር የሚያክል ሀንጋር ሰባት እና ስምንትን አስመርቀው እዚህ በመድረሱ እንኳን ደስ አለዎት እያልኩኝ ለመሆኑ እነዚህ ሃንጋሮች ምንድን ነው ጠቀሜታቸው? አመሰግናለሁ ሐና እንግዲህ የኢትዮጵያ አየር መንገድ የጥገና ክፍል የሆነው ክፍላችን በተለይም ደግሞ የቤዝ ሜንቴናንስ የማኒፋክቸረሮች በሰጧቸው ፕሮግራሞች የሁሉንም ኤርክራፍቶች ቅድመ ጥንቃቄ ጥገናን ጨምሮ ብልሽትም ሲኖር የሚሰራ ክፍል ነው። በዋናነት የኢትዮጵያ አየር መንገድን ኤርክራፍቶች ይሰራል። ከዚህ በተጨማሪ ግን የሶስተኛ ወገን ኤርክራፍቶችን እንደዚሁ አመታዊ ወራዊ ስኬጁል ሜንተናንሶችን የሚያካሄድ ክፍል ነው። ከተለያዩ አፍሪካን ጨምሮ ከሚድል ኢስት እንዲሁም ከተለያዩ የዓለም ሀገራት አየር መንገዶች የሚኖራቸውን የጥገና ፍላጎት ለማሟላት ያለንን አቅም የሚያጎለብት ማይልስቶን ነው ማለት ነው። እውነት ነው፣ ተዘዋውሬ ስመለከትም ነበርና እጅግ የሚያኮራ ነው። ከኢትዮጵያ አየር መንገድ አልፎ የተለያዩ አየር መንገድ አውሮፕላኖች ቆሞ ይገኛሉ እና ምናልባት እንግዲህ ከትንሿ ከሀንጋር ዋን ጀምረን ነው እዚህ የደረስ ነው። እድገቱ ለሁላችንም ኩራት ነው። ለሁላችንም በጣም የሚያኮራ የሚያበረታታ ነው እና እነዚህን አውሮፕላኖች ከተለያዩ ሀገር አምጥተን ስንጠግን ብቃታችን ምንድን ነው? ለምሳሌ እነዚህን ሀንጋሮች ዛሬ ያስመረቅናቸውስ ምን ያህል ጥቅም ይሰጡናል ብለ ያስባሉ? ልክ ነው። እንግዲህ እስካሁን በነበረን የምንጠቀምባቸው የነበሩ ስድስት የጥገና ህንፃዎች ወይም ሃንጋሮች አሉን። እንግዲህ እነዚህን ሁለቱን ስንጨምር በአጠቃላይ ወደ ስምንት የጥገና ህንፃዎች ይኖረናል ማለት ነው። ይህም እንግዲህ ቅድም ለመግለፅ እንደሞከርኩት የኢትዮጵያን አየር መንገድ ኤርክራፍቶች ከመጠገን ባለፈ የሶስተኛ ወገን ተደራሽነታችን ይጨምራል ማለት ነው። ይሄ እነዚህ ሁለቱ አንጋሮች እንግዲህ እጅግ ዘመናዊ ሆነው የተገነቡ አንጋሮች ሲሆኑ በውስጣቸውም የስራ ቦታን ጨምሮ የኤሌክትሪካል፣ የስቶሬጅ እንዲሁም የተለያዩ ክፍሎችን የያዘ እጅግ ዘመናዊ አንጋር ነው የገነባ ነው። ይህም ደግሞ አቅማችንን የበለጠ ያጎለብትንላል ማለት ነው። እውነት ነው። ለሰራተኞችም ይመቻል። እጅግ ዘመናዊ ከመሆኑ የተነሳ ከስፋቱ፣ ካሉት ከተገጠሙላት ዘመናዊ መሳሪያዎች ኪቶች አንጻር ለሰራተኞችም ይመቻል። ምናልባት ይህንን ሀንጋር የተለያዩ አውሮፕላኖችን የምንጠግንበት ነው ወይስ ሁሉንም አውሮፕላኖች መጠቀም እንችላለን? በጣም ትክክል ነው። እነዚህ ሁለት አንጋሮች ትልልቆቹን ወይም ዋይድ ቦዲ የምንላቸውን ኤርክራፍቶች ጨምሮ ሁሉንም አይነት ኤርክራፍቶች መጠገን የሚያስችለን። ሶ ከዛ በተጨማሪ ደግሞ የተገጠሙለት ዘመናዊ ኢኩፕመንቶች የእቃ ማንሻ ክሬኖችን ጨምሮ ሌሎች ዘመናዊ ኢኩፕመንቶች የተገጠሙለት ሀንጋር ነው። ኤ ቼክ፣ ሲ ቼክ ሲባል እሰማ ለሁኝ እነሱን ሁሉ እዚህ ይካተታሉ ከሆኑስ ምንድን ናቸው ልዩነታቸውና አንድነታቸው? በጣም ትክክል ነሽ። ኤቼክ እና ሲቼክ የሚባሉ ስኬጁልድ ሜንቴናንስስ አውሮፕላን አምራቾቹ በሚሰሩት ፕሮግራም መሰረት በሚሰጡን ፕሮግራም መሰረት የሚሰሩ ቼኮች ናቸው። የጥገና አካል ሆነው ነገር ግን ቀድሞ ችግር እንዳይፈጠር በፕላን በስኬጁል የሚሰሩ ቼኮች ናቸው። ሶ ኤ ቼክ የምንለው እንግዲህ የሚቆጥ የሚለካው በፍላይ ታወር ሆኖ ኤርክራፍቶቹ በበረሩበት ሰዓት ተቆጥሮ የሚሰራ ሲሆን ራፍሊ በየሶስት ወሩ አካባቢ የሚሰራ አይነት ነው። ሲ ቼክ የምንለው ግን ሞር ዲቴል ያለውና ሙሉ ኤርክራፍት ሲስተሙን ቼክ የሚያደርግ ብዙ ኤርክራፍቱን የሚያስከፋፍት እና ብዙ አይነት ኢንስፔክሽኖች የሚሰራበት በአብዛኛው ራፍሊ በየሁለት አመቱ አካባቢ የሚሰራ ጥገና ስራ ነው። እንግዲህ አይሮፕላኖች ከመበላሸታቸው በፊት ወይም እንዳይበላሹ የሚደረጉ ቅድመ ጥንቃቄዎች ናቸው ማለት ነው። እያንዳንዱ ክፍል ቼክ እየተደረገ የሚቀየረውም፣ የሚጠገነውም፣ የሚስተካከለውም እየተደረገ ለመንገደኞቻችን ደህንነት የሚያስበው የኢትዮጵያ አየር መንገድ በነዚህ በኤ ቼክ እና በሲ ቼክ እያደረገ አይሮፕላኖች ጥገናቸውን በጊዜው ያሟላል። በጊዜውና በስነ ስርዓቱ ሁሉ ነገር ከተሟላ በኋላ እንዲበሩ ያደርጋል። ይህም በሚያደርግበት ጊዜ ደግሞ ከኛ አልፎ በእናንተ በብርቱ የቴክኒሽያኖቻችን በጣም ስኪልፉል የሆኑ ባለሙያ ያላቸው በሀገራችን የአቪዬሽን አካዳሚ ገብተው ዩኒቨርሲቲ ሆኗል፣ አሁን ተምረው ሰልጥነው አድገው ጎልብተው ይህን ሁሉ ጥገና በዚሁ እያደረግን እንገኛለንና ለሁላችንም ኩራት መሆናችሁን ለመግለጽ ነው። አንዱም አመሰግናለሁ። በጣም ትክክል። እኔም ከልብ አመሰግናለሁ። እንግዲህ የመጨረሻ ጥያቄ ምናልባት ማድረገው ከቴክኖሎጂው አኳያ ምናልባት ያሟላችሁት ማስተላለፍ የሚፈልጉት መልእክት ካለ ከነበሩት አሁኑ ላይ የተሻለው ይሄ ይሄ ብለው የሚነግሩ ነገር ካለ የመጨረሻ እድል ልስጦት። እሺ አመሰግናለሁ። በድጋሚ ትክክል ነው። እነዚህ አንጋሮች አሁን ያስመረቅናቸው ሁለቱ አንጋሮች በጣም ዘመናዊ የሆኑ ኢኩፕመንቶች የተገጠመላቸው ሙሉ የቱልና የሰፖርት ኢኩፕመንቶች የዩቲሊቲ የምንላቸውን የሚያካትቱ ሩሞች ያሉት እና ለስራው ሙሉ ለሙሉ ለማገዝ የተዘጋጁ አንጋሮች ናቸው። ስፔሳቸውም ቅድም እንደጠቀስኩት ለሁሉም አይነት ከትልልቆቹ ጀምሮ መያዝ የሚችሉ እና ስራውን ፋሲሊቴት ለማድረግ የሚያግዙ አንጋሮች ናቸው። እንግዲህ በአጠቃላይ ለማለት የምንፈልገው የእኛ ክፍል በቂ የስራ ችሎታ ባላቸው በቂ ስልጠና በወሰዱ ከሀገሪቷ ከፍተኛ ትምህርት ተቋሞች ከተመረቁ በኋላ በአቪዬሽን ዩኒቨርስቲያችን ገብተው ጥራቱን የጠበቀ ትሬኒንግ የወሰዱና ስኪሉን ዴቨሎፕ ያደረጉ ሰራተኞች የተደራጀ ክፍል ነው። ስለዚህም እንግዲህ ከዚህ በኋላ በሚኖረን ጊዜም ከኢትዮጵያ አየር መንገድ ኤርክራፍቶች ባለፈ የተለያዩ ከስተመሮችን ተደራሽ እንሆናለን ብለን ተዘጋጅተን እንጠብቃለን ማለት ነው። አቶ ዲበኩሉ ጥ መልሳን በኢትዮጵያ አየር መንገድ የአውሮፕላን ቤዝ ጥገና ወይም ኤርክራፍት ቤዝ ሜንተናንስ ተጠባባቂ ዳይሬክተር ለሰጡን ሙያዊ ማብራሪያ እጅግ ከልብ አመሰግናለሁ። ለም አመሰግናለሁ። ውድ ተመልካቾቻችን እንግዲህ የዛሬው ፕሮግራማችን ይሄን ሊመስል ነበረ። የኢትዮጵያ አየር መንገድ በኤምአርኦ ወይም በአውሮፕላን ጥገና ማዕከሉ አንዱ ፕሮፊት ሴንተር የምንለው ነው። እንግዲህ ካሉት በሙሉ ግሩፕ የሚባለው የኢትዮጵያ አየር መንገድ የተለያዩ ተቋሞች አንድ ላይ ሆነው ተዋቅረው የተፈጠሩ ናቸው እና አንዱ ፕሮፊት ሴንተር የምንለው ወይም ለአየር መንገዱ ገቢ የሚያስገኝ ማዕከላችን ውስጥ ነው የምንገኘው። እንግዲህ ገቢ ከማስገኘት ብቻ ሳይሆን፣ ለደህንነቱ ዋና የቆመ የኢትዮጵያ አየር መንገድ አሁንም ተደራሽነቱንም ዘመናዊነቱንም አሰራሩንም በማዘመን ለመንገደኞቻችን ደህንነት ሲል እዚህ ደርሷል። አሁንም እያዘመነ ይገኛል። እንግዲህ በተከታታይ እያቀረብንላችሁ ፕሮግራሞችን ይህን ይመስል ነበረ። ሳምንት በተመሳሳይ ፕሮግራም እንጠብቃችኋለን። እስከዛው ድረስ በኮርፖሬት ኮሚኒኬሽን አት ኢትዮጵያን ኤርላይንስ ዶት ኮም ያላችሁን አስተያየት በሙሉ እንድትልኩልን በማክበር እንጠይቃለን። ሀና አጥናፉ ከእንግዲህ ጋር ቆይታ አድርጌያለሁ። ሰላም